ስለዚህ እኔ ሰኢድ እኔ ው ፈቅጅ አለው እና ንገናኝ አዲስ አበባ ያለው እና የሆነ ፈቅጃ ያለው ንገናኝ ብያለው ልጆችን ላሳይክ ብያለው እኔም አንድ ነገር ሆነ ከዛ ወይ ቀርታ ከሚቆጫኝ እኔ እኮ ግራ ገባኝ። ጫካ ጫካ ጠፍቶበት ነው ያልኩ ነው። ስለዚህ ና ና ልጆች ላሳየክ አሁንም ቢቀል ጥፋት ያለ እንዲ ስለዚህ ተብሎ ብለት ነው እኔ ልጆች እ እኔ ልጆች እ ወደዛ ጎንደር አልመጣም። ያላየሁትን ነገር ላ እንዳየ እኔ ጎንደር ስንት ዓመት የሄድኩበት አላውቅም። ቤተሰቦችን ከአስራ አምስት ዓመት በላይ ይሆነኛል ማለት ነው አስራ አምስት ዓመት ምናምን ይሆነኛል ሄጄ አላውቅም። ጎንደርም ገጠርም ሄጄ አላውቅም ማለት ነው። እና እዛ ያሉት ቤተሰብ ራሱ ነው የሚሉኝ በቃ አትችይም ብለው ነው የእግር መንገድ ከልጆች ጋር ወደ አዲስ አበባ የመጣሁት ማለት ነው። ስለዚህ ምን ልልህ ፈልጌ ነው ሳይዶ፣ አሁን እኔ ስለፈቀድኩኝ እኔ እየለመንኩ ነው። በተለይ ናና አዲስ አበባ እንገናኝ አዲስ አበባ ነው አዲስ አበባ ደለች እንዳትል ወደ አዲስ አበባ ሆቴል ውስጥ ነው እያልኩ ነው ሆቴል ሆቴል ውስጥ ነው ብሮ አዲስ አበባ ውስጥ አሉታ አዲስ አበባ ጠብቃለ ማ በሰላም ልጆችንም የናፈቆ ልጆችንም እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናሉ የተከታታዮች ውድ ቤተሰቦች ውድ ያገሬ ልጆች እንዲሁም ጓደኞቼ ሰላማችሁ ብዙ ተሰርፍ ይበልልኝ ሁላችሁንም ሰላም ሰላም ሰላም ብያለሁ። ሰላማችሁ ብዙት ትርፍርፍርፍርፍ ይበልልኝ። እና ዛሬም ሱመያን ነው ይዤላችሁ የመጣሁት። ሱመያ ያለችበት ታወቀ። ምን ዋጋ አለው ደግሞ ሰኢድ ያለበት ጠፋ ማለት ነው። ጎንደር ገባ በኋላ ከዛ ወዲህ ስልኳ አይሰራ ሰጣ ወጫለ ነገር ማለት ነው። እና ወደ ቻናሌ እንኳንም ሰላም መጣችሁ። ለቻናሌ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን መልከታና አባዋል እንዲሁም ነበሮቹ ላይክሽር ሼር እያደረጋችሁ አበረታቱኝ። ከልብ በማመሰግነው እና ሱመያ አዲስ አበባ ነኝ ጎንደርም አልሄድኩም ውሸቴን ነው አሁን አዲስ አበባ ነኝ እያለች እንግዲህ እየማለች ወላሂ እያለች አዲስ አበባ ነኝ አለች እኔም አላመንኩም ነበር ምና ደግሞ አዲስ አበባ ነኝ ብላ አዲስ አበባ ሲሄድ ደግሞ ሌላ ቦታ ነኝ ትላለች የሚለውን ማስቤ ነበር ግን እንግዲህ ወላሂ እያለች ነው ወላሂ ብላ ተዋሽ ያለ ብዬ አላሰበም ለማንኛውም ዙሮ አዲስ አበባ ነኝ ብላለኝ ግን ሰኢድ የለም ምን ሆኖ የሆን ሰኢድ ማለት ነው እንግዲህ ሰኢድ ባላበት አላህ ይጠብቅህ

እንግዲህ የሰይድን አክባር ደግሞ ሃይር የሚያሰማን ያርገን ማለት ነው። እሷ እንግዲህ ሱመያ ያለችበት ታውቋ አዲስ አበባ ሆቴል ነኝ አለች እና ሄገርማል እንግዲህ ሰይድ ያላ ይጠብቅ እያለ ደግሞ ወደ አዲስ አበባ ጉዞ ጉዞ ወደ አዲስ አበባ ማለት ነው። ወይኒ እንግዲህ ከክፉ ነገር ይጠብቀ ይባላል። ሱመያ ግን ነኔ ጥሩ አልሰራሽም ጥሩ አልሰራሽም የሆነት ሶስት ሀገር የሚሄድ ማለት እኮ እሱ ቢስክ አሁን ኢትዮጵያ ውስጥ ቢሆንም ግን ሩቅ ነው በጣም ከአንዱ ሰፈር ከአንዱ ሰፈር ዞር እንኳን እንዴት ያደክ ማለት የግን ከኦሮሚያ ክልል ባህርዳር ከባህርዳር ጎንደር ደሞ እንኳን ጎንደር አዲስ አበባ ሲሄድ እንግዲህ በጣም ይከብዳ ሰማ የጠቋው ነገር አላረብሽም እና እንግዲህ አላ ሰይድን ሰላም ያልከው እነሱም ያለችበት ታውቋል። ለማንኛውም ሆዷ አርፏል ማለት ነው። በእኔ ምክንያት የሆነ ነገር ቢሆን እንኳን ምናምን እያለች ነበር እና አዲስ አበባ ነው ያለሁት። እኔ ጎንደር አይመጣም መስሎኝ ነው ጎንደር ነኝ ያልኩት እንጂ ባህር ዳር ነኝ ወላሂ እያለች ነበር እንግዲህ ይህ ባህሪ አዲስ አበባ ነው ብላ ፍትሽ እያለች ነው ልጆቿ ጋራ።

ጥሩ አክባር እንደምንሰማት ተስፋ እናደርጋለን። ታላላ የጠብቅ ባለበት ሱመያ አዲስ አበባ ነኝ ብላለች። መሄር ትችላለህ ወያንተ ነገር በቃ ቅጣቱ ነው አለች። ቅጣቱ ነው የሁሉ ስላገባ ማለት ን ስላገባ ቅጣቱ ነው። ግን በዛ ቅጣቱ እሱ መያምር በሱቶበታለ እንዴ አንዱ ገርነኝ አንዱ ገርነኝ እኮ ማለት አልነበረብሽም። በቃ ከየመን እንዲወረርሹው አዲስ አበባ ነኝ በለሽ በቃ አዲስ አበባ ነኝ እንዲያልሽ፣ ጸጥ ባላልነበረብሽ ማለት ነው። ፓርክ ሄጃለሁ፣ ጎንደር ሄጃለሁ ምናምን ማለት አልነበረብሽ ነበር። ፋትሽ ነው ምንም ያልቀጣቱ ቢሆንም ማለት ነው። ይሄን ያህል ጉዞ ይሄን ያህል አገር ማስገድ አልነበረብሽም። በቃ አዲስ አበባ ነኝ በለሽ ጸጥ ብትይ፣ መቼም በአዲስ አበባ ፈልጌ ያገኛታለሁ ብሎ አይሞክርም ነበር እና ጥሩ አላረብሽም ሱመያ ማለት ነው። ያሁንም ያለሽበትን ያለሽበት መናገር ሼር ሆኗል። እንግዲህ እየዋሸሽ እንዳልሆነ ተስፋ እናደርጋለን። በነገራችን ላይ ሰው በፈለገ አይገኝም። ሰኢድ በቃ አትፈልግ፣ እሷን በሰላም በፍቅር ተስማምታችሁ ያለችበትን የምትነግር ከሆነ ነው እንጂ ከአሁን በኋላ እንዴን እሱ መየር አትፈልግ፣ በቃ አትፈልጋት። እኛ ያሳሰበን ያኔ ልጆቹን እንደዚህ ያደርጋለሁ እንደዚህ ና ያደርጋለሁ ስትል ነበረ፣ ውሸት ነው ብላለች። በቃ ያ ካልሆነ ችግር የለውም። እናቷ እናታቸው ጋር የሉ ይቀመጡ፣ እናታቸው ጋራ እንግዲህ ወዲያ ሱመያን ፈልጋለሁ አትበል። በቃ ያለችበትን ሆቴል ትንገርህ ሂድ፣ ካልሆነ እሷም ሱመያን ፈልግ ያገኛለሁ ብለህ እንግዲህ ወዲያ ከየትም ከየትም አገር አትሂድ። አሁን ከሄርክበት አላ ሰላም ይጠብቅህ። እና የቻናሉ ተከታታዮች አስተያየታችሁን እያስቀመጣችሁ ሰኢድን በሰላም ይመልስ እያላችሁ እንግዲህ እስከ ዛሬ የሚታረቁ ይታረቁ እያለ ነበር። ሱመያ ግን እንዲያመረረችው ናት። እንግዲህ ያለንም ያለው ነው የሚያውቀው ህሏም ካላችሁ እሱ ሁሉንም ነገር አስተካክሎ አብሮ ያኖራችሁ። እና ሱመያ እንግዲህ ያለሽበትን እስከ ሆቴሉ ንገሪ እንግዲህ፣ ወዲያ ይበቃሻ። አታን ክልክሊ የእምር ከቅጣት በላይ ቅጣት ነው ይቀጣሹ ማለት ነው። ምክንያቱም ሀገራችን ሰላም አይደለም። ከአንዱ ሀገር ከአንዱ ሀገር ሲጓዝ ብዙ መከራና ፊትናዎች አሉ። በተለይ ወንድ ልጅ ስለሆነ መንገድ ላይ ተፍትሹ ምናምኑ ብዙ ነገር ስለሚያጋጥሙት ትክክል ሰራሽ ማለት ነው። እንግዲህ የሆነው ሆኗል። አሁን በሰላም ይመልሰው። አሁን ደግሞ ከጎንደር ወደ ባድ ሳባ ወይ ሰኢድ ወይ ድል ወይ ጣጣር፣ እንግዲህ ደግሞ ምን እንደሚፈጠር እናያለን። ለማንኛውም መልካም ነገር የሚያሰማኝ ያደርገያል ማለት ነው። ልጆችን አንስቼ ለሀዩ እሰጣለሁ ማይል ከሆነ ነው ያለሁበትን የምነግረውብላለ ይህም ውም በመስፈርት ማለት ነው። ልጆችን አነሳለሁ ማይል ከሆነ አሳየዋለሁ። ይመጣል፣ ይያያል፣ ችግር የለውም ግን ልጆቹን ለሀዩ እሰጣለሁ የሚል ከሆነ አላሳየውም ስ ለሀዩ የሚል ከሆነ አላሳየውም ግን እናታቸው ጋር ይቀመጡ የሚል ከሆነ ይምጣና ካለሁበት እነግረዋለሁ። ይሄ እያለች ነበር። ምክንያቱም ከሀዩ ከወሰደቻቸው ሌላም ልጅ ስላለው ምናምን እያለች ነበር። ይመኛዋል እና ለማንኛውም እንግዲህ እናንተ ታውቃላችሁ ማለት ነው። እኛ የተሰማንና የመሰልንን ነው የምናዋራው። እናንተ ታውቃላችሁ ደግሞ እየተሻለውን ነገር አለ ይሻላችሁ። እያልኩኝ የዛሬ ቪዲዮ ይህን ይመስል ነበር። እስከ መጨረሻ ስለተከታተላችሁን ተከታተላችሁ እጅጋር ገርም አመሰግነው። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ